ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁን ወይም ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም። ይህን የተናገረው ሐዋርያው ጳውሎስ ነበረ። ሰውን ደስ ለማሰኘትና ለታይታ ያገለግል ያልነበረው ሐዋርያው ጳውሎስ በዘመኑ ሁሉ እግዚአብሔርን ከፍ አድርጎ እና አክብሮ ክርስቶስ ኢየሱስን ገልጦ ያለፈው የሐዋርያው ጳውሎስ ታሪክ ክፍል አራት ቪዲዮን ላይክ፣ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ እንድትጀምሩ በጌታ ፍቅር አሳስባለሁ። ሁለተኛው የሐዋርያው ጳውሎስ የወንጌል ጉዞ። ጳውሎስ የገላትያ አብያተ ክርስቲያናትን በድጋሚ ጎበኘ። የሐዋርያት ስራ 15 ከ41 እስከ ምዕራፍ 16 ቁጥር 5 ድረስ። ጳውሎስና በርናባስ ለተወሰነ ጊዜ በአንጾኪያ አስተማሩ። ከዚያም ጳውሎስ በርናባስን ተመልሰን የጌታን ቃል በተናገርንባቸው በየከተማ ሁሉ የሄድን ወንድሞችን እንጎብኛቸው እንዴት እንዳሉም እንወቅ አለው። የሁለተኛው ጉዞ እንዲያደርጉ በመጀመሪያ ሀሳቡን ያቀረበው ጳውሎስ እንደሆነ እናስተውላለን የሐዋርያ ሥራ 13 ቁጥር 2 እንዲሁም ደግሞ 15 ቁጥር 36። በዚህ መሃል በርናባስ ዮሐንስ የተባለው ማርቆስ አብሯቸው እንዲሄድ ሐሳብ አቀረበ። ጳውሎስ ግን በዚህ ሐሳብ አልተስማማም። ምክንያቱም ዮሐንስ የተባለው ማርቆስ በመጀመሪያው ወንጌል ጉዟቸው ተለይቷቸው ቀርቶ ስለነበረ ነው። በዚህ በሐሳባቸው ባለመስማማታቸው ምክንያት ጳውሎስና በርናባስ እንዲለያዩ አደረጋቸው። በርናባስ ዮሐንስ የተባለው ማርቆስ ይዞ ወደ ቆጵሮስ ሲጓዝ፣ ጳውሎስ ደግሞ ሲላስን መርጦ ወደ ገላትያ ተክርስቲያናት ተጓዘ በሀሳብ ያለመስማማቱ ከአንድ የወንጌል ቡድን ይልቅ ሁለት የወንጌል ቡድን እንዲሆን አድርጓል ለገላትያ የተላከ መልእክት የገላትያ መልእክት የጳውሎስ የመጀመሪያ ደብዳቤው ነው በገላትያ ሰዎች እንዳመኑ ወዲያውኑ የተጻፈላቸው ነበረ ገላትያ ምዕራፍ 1 ከቁጥር 6 ከ7 የተጻፈውም ጳውሎስና በርናባስ በአንጾኪያ በነበሩ ጊዜ ከኢየሩሳሌም ጉባኤ በፊት ወይም በኋላ ሊሆን ይችላል የገላትያ ሰዎች እንዳመኑ ከጳውሎስ ትምህርት ፈቀቅ ብለው ወደ ኦሪት ህግ ፊታቸውን አዞሩ ጳውሎስ ያስተማረው ሌላ ወንጌል እንደሆነ አድርገው የነገራቸውን የሌሎችን ሰዎች ምክር አደመጡ። ጳውሎስም እርሱ ከሰበከው ወንጌል በቀር ሌላ ወንጌል የሚባል ነገር እንደሌለ ጻፈላቸው። እርሱ የሰበከው ወንጌል ከእግዚአብሔር የተሰጠው መገለጥ እንጂ ከሰው እንዳልሆነ ነገራቸው። ጳውሎስ ስለ ሐዋርያነቱም ከማረጋገጡም በላይ በክርስቶስ ለተፈጸመላቸው ነፃነት አስታውሷቸው ነበረ። የኢየሩሳሌም ቤተ ክርስቲያን መሪዎች የሆኑት ጴጥሮስ፣ ዮሐንስና ያዕቆብ በእርሱ ወደ አሕዛብ መሄድ ማገልገል እንደሚስማሙ እንደሚደግፉትና እንደሚተባበሩትም ገለጸላቸው። ጳውሎስ ወደ አሕዛብ ሄዶ ማገልገል ጴጥሮስ ለአይሁድ ከሚሰጠው አገልግሎት እኩል መሆኑን እንደሚቀበሉት ገለጸላቸው። ገላቲያ ምራፍ 2 ቁጥር 7 እስከ 9 ጴጥሮስ ከትክክለኛው እምነት ጋር ስላልተስማማ ጳውሎስ ጴጥሮስን እስከ መገሰጽ እንደደረሰም ነገራቸው። ገላትያ 2 ከ11 እስከ 14 ይህ ሁሉ ጳውሎስ ከሌሎች እኩል ሐዋርያ መሆኑን ያረጋግጣል። ጳውሎስ የሐዋርያነቱን ስልጣን ትክክለኛነት ካሳመነ በኋላ በክርስቶስ በማመን የሚገኘው ይህ ጽድቅ ያለ ምንም የወርት ሕግ ሥራ የሚገኝ መሆኑን በሰፊው ማብራራቱ ተያያዘው። የክርስትና ሕይወት የሚገዛው ጸጋ እንጂ ሕግ ያለመሆኑን አስታወሳቸው። ጳውሎስ ለዚህም አረጋገጫ እንዲሆን የራሱን ልምምድ እንደ ምሳሌ አድርጎ አቀረበ። እንዲሁም የብሉይ ኪዳን መጻሕፍት በመጠቀም ትምህርቱ ግልጽ አደረገ። ጽድቅ በእምነት ብቻ እንደሚገኝና ደህንነት የጸጋ ስጦታ እንደሆነ አብራርቶ የሚገልጽ በአዲስ ኪዳን ውስጥ የጳውሎስ መልእክት የሚያክል አይገኝም። ከዚህ ወቅት በኋላ ስለ ገላትያ ቤተ ክርስቲያን የተጻፈ ነገር የለም። ከዚህ በኋላ ምን ያህል በያዙት እምነት እንደጸኑ ወይም በጳውሎስ መልእክት እንደተማረኩ አናውቅም። ቲቶ ከአሕዛብ ወገን የሆነ የጳውሎስ ተባባሪ። ቲቶ ግሪካዊ የሆነ የጳውሎስ ታማኝ ተባባሪና ለእርሱም ስራ የረዳትን ብቃት ያለው ክርስቲያን ነበረ። ጳውሎስ አብሮ የሚሰራ ባለእንጀራዬ ነው ብሎታል። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 3 በሐዋርያት ስራ ውስጥ የቲቶ ስም አልተጠቀሰም፣ ግን በጳውሎስ አንደኛ ወንጌላዊ ጉዞ መጨረሻ አካባቢ ስለመገረዝ እና ያለመገረዝ ጉዳይ ችግር በተፈጠረ ወቅት ከጳውሎስና ከበርናባስ ጋር ወደ ኢየሩሳሌም ከሄዱት መካከል አንዱ ቲቶ ነበር። የሐዋርያት ስራ 15 ገላትያ ምዕራፍ ሁለት ቁጥር አራት እና አምስት የመገረዝና ያለመገረዝ ችግር በኢየሩሳሌም ጉባኤ መፍትሄ ያገኘ የአሕዛብ የመገረዝና ያለመገረዙ ችግር መፍትሄ ያገኘው ያስገኘው ቲቶ ነበረ የቲቶ ስም ዳግመኛ የተጠቀሰው በጳውሎስ ሶስተኛው ጉዞ ወቅት ነበረ በዚያ ወቅት በቆሮንጦስ ቤተክርስቲያን በተደረገው አስቸጋሪ ርቅ ላይ እና ራብ ላጠቃቸው ሰዎች በተደረገው የመዋጮ ስብስብ ላይ ቲቶ በሰራው ጳውሎስ በጣም አስደስቶት ነበር ሁለተኛ ቆሮንጦስ ሰባት ከቁጥር ስድስት ከ አስራ እንዲሁም ምዕራፍ 8 ከቁጥር 1 እስከ 23፣ እንዲሁም 12 ቁጥር 18። ከዚህም ሌላ ቲቶ ከጳውሎስ ጋር ወደ ቀርጤስ ተጉዟል። ይህን ጉዞ ያደረጉት ጳውሎስ በሮም በታሰረበት በመጀመሪያውና በሁለተኛው ስራቱ መካከል ሳይሆን አይቀርም። ጳውሎስ ቲቶን በዚያ ስፍራ ትቶት ከሄደ በኋላ ይቶ መልእክት የተባለውን ጻፈለ። ጳውሎስ ለመጨረሻ ጊዜ በሮም በታሰረበት ወቅት ጳውሎስም ወደ ድልማጥያስ ላከው ድረስ ቲቶ ከጳውሎስ ጋር በሮም ነበር። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ጢሞቴዎስ ጢሞቴዎስ፣ ግሪካዊና አይሁዳዊ የሆነ የጳውሎስ አገልጋይ ነበረ። ከኢየሩሳሌም ጉባኤ በኋላ ከዚያ ቀደም ጳውሎስ ያቋቋማቸውን አብያተ ክርስቲያናት ለማበረታታት ጳውሎስና ሲላስ ተመልሰው ጉዞ ጀመሩ። የሐዋርያት ሥራ ምዕራፍ 15 ቁጥር 1። ከዚያም ጳውሎስ በልስጥራ አባቱ ግሪክ እናቱ አይሁዳዊ የሆኑትን ጢሞቴዎስን ተገናኘው። ጳውሎስ በመጀመሪያ በልስጥራ በነበረበት ጊዜ የጢሞቴዎስ እናት በክርስቶስ ሳታምን አትቀርም። ጢሞቴዎስ የብሉይ ኪዳን ትምህርት ከእናቱና ከአያቱ ተምሯል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ስ ወጣት ቢሆንም እንኳን ጠንካራ ቤተ ክርስቲያን መሪ ሊሆን እንደሚችል ጳውሎስ ስለተረዳ ይዞት ለመዞር ፈለገ። ሆኖም ጢሞቴዎስ በእናቱ ምክንያት አይሁድ ቢሆንም ካልተገረዘ በቀር በአይሁዶች ዘንድ ተቀባይነት ስለማይኖረው ጳውሎስ አስገረዘው። ከዚህ በኋላ ጢሞቴዎስ ከጳውሎስ ጋር ተጓዘ። ጳውሎስ እና ሲላስ ከኢየሩሳሌም ጉባኤ የተላከውን ውሳኔ ያዘለ ደብዳቤ ለአብያተ ክርስቲያናት በማድረስ በቃላቸውም ውሳኔውን አብራሩ። ከዚህ የተነሳ ብዙ ሰዎች አምነው ወደ ቤተ ክርስቲያን ሕብረት ተቀላቀሉ። የሐዋርያ ሥራ 16 ቁጥር 15። ጢሞቴዎስ የጳውሎስ ታማኝ ረዳት በመሆን እስከ መጨረሻ ጸንቶ አገለገለው። ጢሞቴዎስ ወጣት በመሆኑ ስለተሸከመው ኃላፊነት ስጋት ነበረበት። ጳውሎስ ግን አጽናን ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12-16። ጳውሎስ ከጢሞቴዎስ ጋር በነበረው ግንኙነት አንድ በእምነት ውስጥ ብዙ የቆየና ብቃት ያለው መሪ ወጣት የሆነን ሰው እንዴት ማስተማር፣ ማጽናናት፣ መንፈሳዊ መሪ ማድረግ እንደሚችል የሚያሳይ ግሩም የሆነ ምሳሌነት እናገኛለን። የጳውሎስ አገልግሎት በግሪክ ሀገር የሐዋርያት ሥራ ምራፍ 16 ቁጥር 6 እስከ ምራፍ 18 ቁጥር 17 ጳውሎስና ሲላስ ጉዞአቸውን ቀጠሉ። ጉዞ መሪያቸው መንፈስ ቅዱስ ነበረ። ጳውሎስና የስራ ባልደረቦቹ መንፈስ ቅዱስ ወደ ሚሲያ እና ወደ ቢታንያ እንዳይሄዱ በከለከላቸው ጊዜ ወደ ጥሯዳ ሄዱ። በዚያም ጳውሎስ ወደ መቅዶንያ ተሻገረና አርዳን የሚለውን ጥሪ ተቀብሎ ወደ ፊልጵዎስ ተጓዘ። ፊልጵሶስ የሐዋርያ ሥራ ምዕራፍ 15 ቁጥር 12 እስከ 40 ከተማይቱ የተሰየመችው በመቆዮናዊ ፊልጶስ ስም ሲሆን ዘመኑ 359 ዓመተ ዓለም ነበር። ከተማይቱ በጠነከረች ሁኔታ ድንበሯን ከጥላቶቹ ያስከብረችና የተስፋፋችው በዚህ ዘመን ነበረ። ስሟም ፊልጶስ የተባለው ያን ጊዜ ነበር። ከተማ በብዛት ወርቅ ታምርት ነበረ። ገንዘቧ ከወርቅ የተሰራ ነበር። በ1668 ዓመተ ዓለም ላይ ከተማይቱ በሮማውያን እጅ ገባች። ከዚያም በ1 አራት ስድስት ዓመተ ዓለም ላይ መቄዶንያ ከሮም ክፍለ ሀገር አንዷ እንድትሆን ተደረገ። በአርባ ሁለት ዓመተ ዓለም የፊልጶስ ጦርነት ተደረገ። ጦርነቱ የተካሄደው አንቶኒ እና አክቲቪያን ከብርቱስ እና ከቃሲዮስ ጋር ነበረ። ከጦርነቱ በኋላ ከተማዋ የሮም ቅኝ ግዢ ሆነች። ህዝቧም በቅናት ተነስተው የሮም ዜግነትን በመቀበል የፖለቲካ መብታቸውን አስጠበቁ። ጳውሎስ ለፊልጵስዮስ ሰዎች በጻፈው መልእክት አገራችን በሰማይ ነው በማለት ሰማያዊ ዜግነታቸውን አስታውሷቸዋል። ፊልጵሶስ ምዕራፍ 3 ቁጥር 20። ፊልጵሶስ ሉቃስ የተወለደባት ከተማ ሳትሆን አትቀርም። ጳውሎስ ፊልጶስ ከደረሰ በኋላ ሉቃስ እኛ ብሎ መጽሐፉን አቋረጠ። ከሐዋርያት ስራ 16 ከቁጥር 10 እስከ 17 እስከ ሐዋርያት ስራ ምዕራፍ 20 ቁጥር 5 ድረስ እኛ የሚለውን ቃል አልተጠቀመበትም። ይህም የሚያመለክተው ሉቃስ በፊልጶሶስ መቆየቱን ይሆናል። በፊልጵሶስ የምትገኘው ቤተ ክርስቲያን በከተማይቱ ውስጥ ነዋሪ የሆኑ አይሁዶች በብዛት አልነበሩም። ስለዚህ ጳውሎስ አገልግሎቱን የሚጀምርበት ምኩራብ አልነበረም። ጳውሎስ ጥቂት ሰዎች ከከተማው ክልል ውጭ ለጸሎት መሰብሰባቸውን ስለተገነዘበ ወደዚያ ስፍራ ሄደ። በጸሎት ስፍራ ምናልባት ጥቂቶቹ አይሁዶች ሲሆኑ ሌሎቹ እግዚአብሔር የሚፈሩ እንደ ልድያ ያሉት አሕዛብ ነበሩ። ከጳውሎስ ሞት በኋላ ስለ ፊልጵሶስ ቤተክርስቲያን ተሰጠው ወሬ እምብዛም ነው። የቤተክርስቲያን ታሪክ እንደሚነግረን የአንጾኪያ ጳጳስ የነበረው አግኖሲዮስ በሁለተኛው ምዕተ ዓመት ላይ ክርስቲያን በመሆኑ ተከሶ ወደ ሮም ተወስዶ በአውሬ እንዲበላ ተፈረደበት። በጉዞው ላይ እንዳለ ወደ ሮም ሲያልፍ በፊልጵስ ቆም ብሎ የፊልጵሶስ ክርስቲያኖችን ሲጎበኝ ደማቅ አቀባበል አደረጉለት። በዚያን ጊዜ እነዚህ ክርስቲያኖች በአንጾኪያ ላለችው ቤተክርስቲያን የመጽናናት ደብዳቤ መጻፋቸው ይታወሳሉ። በፊልጵሶስ ስላሉ ኤጲስቆጶሳት ጥቂት የተዘገበ ነገር አለ። ይኸውም በሳርዲቃ ጉባኤ በ344 ዓ ም በኤፌሶን ጉባኤ በ431 ዓ ም እንዲሁም በቻልሲዲን ጉባኤ በ451 ዓ ም በወሰኑት ውሳኔ ላይ ስማቸው ተጠቅሶ ይገኛል። ዛሬ ከተማይቱ ቀድሞ በነበረችበት ስፍራ የለችም። ስለ አፈራረሷም ምንም ተመዝግቦ የተቀመጠ ታሪክ አናገኝም። የከተማይቱ ፍርስራሽ ቢገኝ እንኳን የአርኪኦሎጂ ጥናት በሰፊው አልተካሄደበትም። ተሰሎንቄ። የተሰሎንቄ ከተማ ከተማይቱ በ316 ዓመ ዓለም በቃሳንደር ተመሠረተች። እርሱም ከተማይቱን በሚስቱ ስም ሰየማት። ሚስቱም የታላቅ እስክንድር እት ነበረች። ወዲያውም ከተማይቱ የመቄዶንያ ዋና ከተማና የሮም አስተዳዳሪ ማዕከል ሆነች። ይቺ ከተማ ብዙ ሸቀጦች የሚለዋወጡባት የንግድ መናሪያ ስትሆን እስከ አሁንም ታላቅ ከተማ ነች። በከተማይቱ ውስጥ የአይሁድ ማኅበረሰብ አባላት ነበሩባት። እነርሱም በጳውሎስና ሲላስ ላይ በማሴር የሮምን አስተዳደር አሳብ እስከ ማስለወጥ ደርሰው ነበር። የሐዋርያት ሥራ 17 ቁጥር 5። ይሁን እንጂ የሮም አስተዳዳሪ ሕጋዊ ጥበቃ ስላደረገላቸው ጳውሎስና ሲላስ ከተማይቱ ለቀው መውጣት ቻሉ። ይቀጥላል። የጌታ ጸጋና ሰላም ከእያንዳንዳችሁ ጋር ይሁን። ቪዲዮውን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ እንድታደረጉ በጌታ ፍቅር አሳስባለሁኝ።